በነገራችን ላይ ተሞክራለህ? አንተ ያው ሞት ይሄንን የቀደመው ግን ከብዶ ነው እንዴ? አይ አውቆት፣ ኮንፊደንስ ደስ ይላል። እሺ ሞክረው። ግን መልካም ሬዲ፣ እንደዚህ ከዛ ወንድ ልጅ አይችለውም። ምን ነገር በፍሱ ትችላለን ትችላለህ። እንደዚህ ማለት ኧረ ወይኔ፣ ወንድ ልጅ አይችለውም። ይሄ ነው ባሮ የጻን ነው ግን፣ ወንድ ነው ግን ይችላል።

ቆማ ትሸናለች ወይ? እሷ መሽና ትችላለች እሱ ላገድግን ሴት ልጅ የፈለገ ቢሆን ቆማ መሸናበት ነገር አዳዳሚ አይፈጠርም። መንገድ ላይ የሚያግማሙት ወንዶች ለምቆማ ነገር